ሰላም ጤና ይስጥልን ተመልካቾቻችን። ከናሁ ቴሌቪዥን የመስከረም 22 2018 የዕለተ ሐሙስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። ርዕሰ ዜና። ወደ ከፍተኛ የትምህርት ተቋማት የተቀላቀሉ ተማሪዎች ቁጥር ወደ 8.9 ከፍ ማለቱን የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። ባሳለፍ ነው እሁድ በቡታጅራ በተቀሰቀሰው አመጽ የተጠረጠሩ ከአርባ በላይ ግለሰቦችን በቁጥጥር ስር መዋሉን የቡታጅራ ፖሊስ አስታወቀ። አርቲስት ፍሬሕይወት ባህሩ ከዚህ ዓለም በሞት ተለየች። ወደ ውጪ ስናልፍ በማዳጋስካር ፕሬዚዳንቱን ከስልጣን እንዲለቁ የሚጠይቅ ተቃውሞ ተባብሶ መቀጠሉ ተገለጸ። ወደ ቀዳሚ ዜናችን ንለፍ አሜሪካ ኢትዮጵያ ለምትገነባው ግዙፍ አውሮፕላን ማረፊያ ድጋፍ እንደምታደረግ አስታወቀች። አሜሪካ ኢትዮጵያ በአስር ቢሊዮን ዶላር ለምትገነባው የአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገብታለች። ይህም በአፍሪካ ቀንድ የፕሬዚዳንት ዶናልድ ትራምፕ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳል ቦሎስ በቅርቡ በኢትዮጵያ ጉብኝት ባደረጉበት ወቅት አሜሪካ ለሀገሪቱ ድጋፍ ለማድረግ ቁርጠኛ መሆኗን ማስታወቅ ቃቸው ተጠቁሟል። ቦሎሲ የአሜሪካ የዓለም አቀፍ ልማት ፋይናንስ ኮርፖሬሽን በፕሮጀክቱ እንደሚሳተፍና ና ከቦይንግ ጋር በመተባበር በኢትዮጵያ አየር መንገድ ና በአፍሪካ ባሉ ሌሎች ስራዎች ላይ እየሰራ መሆኑን ማረጋገጣቸውን ቢዝነስ ኢንሳይደር አፍሪካ ዘግቧል። በኢትዮጵያ በአሳሳቢ ሁኔታ ለተስፋፋ የጥላቻ ንግግር መፍትሄ ማግኘት እንደሚገባ ተገለጸ። ለህኝነት ብሽሽቅና የጥላቻ ንግግር በኢትዮጵያ የማህበራዊ መገናኛ ዘዴዎች አውድ ላይ መስማት በስፋት እየተሰራጨ መጥቷል። እንዲሁም በሀገሪቱ አሁን ባለው ነባራዊ ሁኔታ በማህበራዊ የትስስር ገጾች የተሰራጩ መረጃዎችን በሙሉ ትክክል አድርጎ የማመንና የመቀበል ችግሮች ማህበረሰቡ ዘንድ በብዛት ይስተዋላሉም ተብሏል። ሀብታም አያሌው ተጨማሪ አላት። በኢትዮጵያ ከቅርብ ዓመታት ወዲህ ዘር፣ ሃይማኖትና ፖለቲካ ላይ የሚያተኩሩ የጥላቻ ንግግሮች በስፋት እየተስተዋሉ ይገኛሉ። በተለይ እንደ ፌስቡክ፣ ቲክቶክ፣ ቴሌግራምና ዩትዩብ ያሉ የማህበራዊ ሚዲያ ዘዴዎችን በመጠቀም የሚሰራጩ ጥላቻ ንግግሮች ሃይማኖትን ከሃይማኖት ፣ ብሔርን ከብሔር ለጥላቻ የማነሳሳት ፣ ሀገርን አደጋ ላይ የመጣል ድላቸው እያደገ መምጣቱን በተደጋጋሚ እየተነገረ ይገኛል። በመሆኑም እልከኝነት ብሽሽቅና ከመጥፎ አእምሮ የሚመነጭ ጥላቻ ንግግር በኢትዮጵያ የማህበራዊ መገናኛ ዘዴዎች አውድ ላይ መሰማት የተለመደ እየሆነ መጥቷል ነው የተባለው። ስለሆነም በኢትዮጵያ ለተንሰራፋው ና ለተስፋፋው አሳሳቢ የጥላቻ ንግግር መፍትሄ ማግኘት እንደሚገባ ተጠይቋል። በመሆኑም ከሰሞኑ በዚህ አሳሳቢ ጉዳይ ላይ ማህበራዊ ሚዲያና የጥላቻ ንግግር በኢትዮጵያ በዲጂታል ሚዲያ ዘመን የሰላም አማራጮች ፍለጋ በሚል ርዕስ የፓናል ውይይት ተካሂዷል። በውይይቱ ላይም በኢትዮጵያ በማህበራዊ የመገናኛ ዘዴዎች የሚሰራጩ የጥላቻ ንግግሮች የህብረተሰቡን ማህበራዊ፣ ኢኮኖሚያዊ ህይወት እያወሳሰቡ መምጣታቸውን የዘር ባለሙያዎች አንስተዋል። በፓናል ውይይቱ ላይም ምልከታቸውን ያቀረቡት በሐዋሳ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህርና ተመራማሪ ዶክተር መልሰው ደጀኔ የጥላቻ ንግግርን አቅልለን ልናየው አይገባም ያሉ ሲሆን፣ አሁን ላይ እያስከተለ ይገኛል ያሉትን ማህበራዊና ኢኮኖሚያዊ ጉዳቶችም አንስተዋል። ዶክተር መልሰው የኢትዮጵያ ሕዝብ የኑሮ ውድነትን ጨምሮ በብዙ ችግሮች ውስጥ እንደሚገኝ ጠቅሰው የጥላቻ ንግግር አንዱ የኑሮ ውድነት አባባሽ የሆነ ነውም ብለዋል። በጥላቻ ንግግር ምክንያት አርሶ አደሩን ጨምሮ ሰዎች ከቦታ ቦታ መንቀሳቀስ ተቸግረዋል ሲሉም ገልጸዋል። እንዲሁም በሰፊው የሀገሪቷ ክፍሎችም ዜጎች በጥላቻ ንግግር ምክንያት በሰፈር ተከፋፍሎ አርሶ አደሩ ማረስ ያልቻለበት ሁኔታ መኖሩን ተናግረዋል። ይህም የምርት መቀነስና ለኑሮ ውድነት መባባስ ምክንያት እየሆነ እንደሚገኝ ዶክተር መልሰው አመላክተዋል። ነገር ግን ይህ ማለት ፖሊሲው ችግር የለበትም ማለት እንዳልሆነ የገለጹት ዶክተር መልሰው ፖሊሲው ሌላ ጉዳይ ነውም ሲሉ አንስተዋል። በመድረኩ የተገኙት በኢፌዴሪ የህዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳይ ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ አሁን ባለው ነባራዊ ሁኔታ የተሰራጩ መረጃዎችን በሙሉ ትክክል አድርጎ የማመንና የመቀበል ችግሮች በብዛት ይስተዋላሉ ሲሉ ገልጸዋል። አምባሳደሩ ለዚህ ምክንያት ነው ያሉትን ደግሞ የተጠቃሚ የመረጃ ፍጆታ ከሚዲያው ፍጥነት ጋር የተመጣጠነ ሆኖ አለመገኘቱ ነው ብለዋል። ዜጎች ትክክለኛ የሆነ መረጃዎችን ትክክል ካልሆኑት መለየት እንዳለባቸው የጠቆሙት አምባሳደሩ ብዝሃ ማንነትን ባቀፈች ሀገር ውስጥ የሚኖሩ ህዝቦች መቻቻልና መከባበር እንዳለባቸው ተናግረዋል። በተጨማሪም ለሰላም መደፍረስ ማንኛውም ሰው አስተዋጽኦ እንዳለ ሁሉ ሰላምን ለመገንባት ከግለሰብ ጀምሮ ሁሉም ጥረት ሊያደርግ እንደሚገባ አምባሳደሩ አሳስበዋል። በተለይ በ ጽሁፍም ሆነ በንግግር የሚገለጹ ድርጊቶችን ከማድረግ አንስቶ የሰላምን ቱርፋት በማስተዋወቅ ሁሉም ኃላፊነቱን መወጣት ይኖርበታል ብለዋል። በውይይቱ ላይ የጥላቻ ንግግርን እንዴት መከላከል ይቻላል በሚለው ላይ ሀሳባቸውን ያጋሩት የኢፌድሪ የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሌ ሌንጮ የጥላቻ ንግግር በህግ መቆጣጠር ይኖርብናል ብለዋል። በተለይ ህዝብን የሚያጋጩና ሰላምን የሚያደፈሩት መልዕክቶችን በሚያሰራጩት ላይ የጥላቻ ንግግር አዋጅን ተፈጻሚ ማድረግ ይገባል ሲሉ አክለዋል። በሐዋሳ ዩኒቨርሲቲ የጋዜጠኝነትና የስነ ተግባቦት መምህርና ተመራማሪ ዶክተር መልሳው ደጀኔ በበኩላቸው ከትምህርት ቤቶች ጀምሮ የህብረተሰቡን የማህበራዊ ሚዲያ አጠቃቀም ክህሎት ማሳደግ የችግሩ መፍትሄ ሊሆን እንደሚችልም ጠቁመዋል። የተወሰኑ የማህበረሰብ አንቂዎችን ማሰርና የሚዲያ ተቋማትን ላይ ማዕቀብ መጣል ለችግሩ ዘላቂ መፍትሄ ሊሆን እንደማይችል የተናገሩት ዶክተር መልሳው ህግ የሚያስፈልገው ለወንጀለኞች ነውን? ብለዋል ወደ ከፍተኛ የትምህርት ተቋማት የተቀላቀሉ ተማሪዎች ቁጥር ወደ 8.9 ከፍ ማለቱን የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። የፈተና ውጤታቸው በመቶኛ 49.5 በመቶ እና ከዛ በላይ የሆነ እንዲሁም የፊዚክስ ውጤት ወደ መቶኛ ያልተቀየረላቸውና ወደ መቶኛ ሲቀየር በነጥብ ቤት የነበሩ ቁጥሮች ያልተደመረላቸው ተማሪዎች ተስተካክሎላቸዋል ብሏል የትምህርት ምዘናና ፈተናዎች አገልግሎት በመሆኑም በአጠቃላይ ተጨማሪ ተማሪዎች ዝቅተኛውን የማለፊያ ውጤት ማስመዝገብ ችለዋል። በዚሁ መሰረት የ2017 ትምህርት ዘመን ላይ 50 ከመቶና በላይ ያመጡ አጠቃላይ ፈተናዎች 52ሺ279 ሆነው የተመዘገቡ ሲሆን በአጠቃላይ በመቶኛ ሲገለጽ ወደ 8.9 በመቶ ሆኖ ተመዝግቧል። የትምህርት ምዘናና ፈተናዎች አገልግሎት የተፈታኞችን ውጤት የገለጸ ሲሆን ተፈታኞች በተገለጸ ውጤታቸውና ተያያዥ መረጃዎች ላይ ቅሬታቸውን በተሰጣቸው የጊዜ ገደብ ውስጥ አቅርበዋል። በተጨማሪም 49.5 እና በላይ አማካይ ውጤት ያስመዘገቡ ተማሪዎች ውጤታቸው ወደ 50 በመቶ እንዲጠጋጋ በተወሰነው መሰረት ተግባራዊ ተደርጓል ብሏል ተቋሙ። ባሳለፍ ነው እሁድ በቡታጅራ በተቀሰቀሰው ዓመፅ የተጠረጠሩ ከአርባ በላይ ግለሰቦችን በቁጥጥር ስር መዋሉ የቡታጅራ ፖሊስ አስታውቋል። የምስራቅ ጉራጌ ዞን ፖሊስ እንዳስታወቀው ባለፈው እሁድ መስከረም 18 ቀን 2018 ዓ.ም ም በቡታጅራ ከተማ የተካሄደውን ተቃውሞ ተከትሎ በተነሳ ሁከት እጃቸው አለበት በሚል የተጠረጠሩ ግለሰቦች በቁጥጥር ስር እየዋለ መሆኑን አስታውቋል። የዞኑ ፖሊስ አዛዥ ኢንስፔክተር ሙሰማ ጀማል እንዳሉት ተጠርጣሪዎቹ በ ፖሊስ የተያዙት ባለፈው እሁድ በተከሰተው ሁከትና ብጥብጥ በቀጥታና በተዘዋዋሪ ተሳትፈዋል ተብለው በመጠርጠራቸው ነው። የሶስት ሰዎች ሕይወት ካለፈበት ከእሁድ ተቃውሞ በኋላ አሁን ላይ ከተማው ሙሉ በሙሉ ወደ መደበኛ እንቅስቃሴ መመለሱን የከተማው ነዋሪዎች ተናግረዋል። የቡታጅራ ፖሊስ እስካሁን 47 ተጠርጣሪዎችን በመያዝ ምርመራ መጀመሩን ነው የዞኑ ፖሊስ አዛዥ የገለጹት። ተቃውሞውን ተከትሎ በተቀሰቀሰው ሁከት የፌዴራል እና የክልል የጸጥታ አባላት ባደረጉት ጥረት የከፋ ጉዳት ሳይደርስ በቁጥጥር ስር መዋሉን ፖሊስ አስታውቋል። አሁን ላይ በከተማው ቀጥሎ የነበረው የሰዓት እላፊ ገደብ መሻሻሉንና አገልግሎት ሰጪ ተቋማትም ሙሉ በሙሉ ወደ ስራ መግባታቸውን የፖሊስ አዛዡ ጠቅሰዋል። በተጠቀሰው ቀን በከተማዋ የተቀሰቀሰውን ተቃውሞ ተከትሎ የቡታጅራ መግቢያና መውጫ አራት በሮች ተዘግተው እንደነበር ናሆ ቴሌቪዥን ከአካባቢው ነዋሪዎች ማረጋገጥ ችሏል። ከደቡብ ኢትዮጵያ ክልል መነሻቸውን ከአርባ ምንጭ ጨንቻ፣ እንዲሁም ወላይታ ያደረጉ ሀገር አቋራጭ ተሽከርካሪዎችም በከተማ አቋርጠው እንዳያልፉ መደረጉን ተከትሎ መንገደኞች ለእንግልት መዳረጋቸውንም ጣቢያችን ማረጋገጥ ችሏል። የቡታጅራ መንገድ መዘጋትን ተከትሎ ሌሎች አማራጭ መንገዶችን ለመጠቀም መገደዳቸውንና ይህም ለተጨማሪ ወጪ እንደዳረጋቸው በወቅቱ ከአሽከርካሪዎች ለመረዳት ችለናል። ሜርኩሪ የተሰኘው ግብዓት በውበት መጠበቂያዎች ላይ መጠቀም የጤና ችግር እንደሚያስከትል የአካባቢ ጥበቃ ባለስልጣን አስታወቀ። የውበት መጠበቂያ ግብዓቶች ላይ ሜርኩሪ የተሰኘው ግብዓት በብዛት ጥቅም ላይ እየዋለ መሆኑን በጥናት እንደተለየ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ መኩሪያ ተናግረዋል። ለቆዳ ማቅለያነት የሚውሉ ምርቶች ላይ በብዛት እንደሚገኝ አንስተው ሊደርስ የሚችለውን የጤና ችግር ለመከላከል ከዓለም ጤና ድርጅት ጋር በመተባበር ከ12 የአፍሪካ ሀገራት ጋር በጋራ ለመስራት መስማማታቸውን ገልጸዋል ኢትዮጵያ የሚኒማ ስምምነቱን ከፈረመች የቆየች ቢሆንም ወደ ተግባር ግን አለመግባቷን ምክትል ዋና ዳይሬክተሯ አንስተዋል በማህበረሰቡም ላይ የሚጠቀሙባቸውን የመዋቢያ እቃዎች አለመረዳት እንደሚስተዋል ገልጸዋል በተለይ ለውበት መጠበቂያ እንዲሁም ደግሞ ለቆዳ ውበት ሲባል የሚሰሩ ፕሮዳክቶች ጥቅም ላይ የሚውሉ ፕሮዳክቶች የሜርኩሪ የተጨመረባቸው ናቸውና ይሄ ደግሞ በከፍተኛ ደረጃ ጉዳት የሚያደርስ በቆዳ ላይ ጉዳት የሚያደርስ በጤና ላይ ጉዳት የሚያደርስ ስለሆነ ይህ መቅረት አለበት። ወጣቱ ክፍል ነው በዋናነት በተለይ ለቆዳ ማስዋቢያ የሚሆን ምርቶችን በስፋት የሚጠቀመው። ስለዚህ በዚህ መሰረት የተለያዩ የግንዛቤ ስራዎች ይሰራል። እንደ ምክትል ዋና ዳይሬክተሯ ገለጻ ሜርኩሪ ኬሚካል በጤና ላይ እያስከተለው ያለው ጉዳት በከፍተኛ ሁኔታ የጨመረ ሲሆን በተለይም በአፍሪካ ሀገራት ላይ ተጽዕኖ መጨመሩን የዓለም ጤና ድርጅት ባስጠናው ጥናት መለየቱን ገልጿል። ግንዛቤም ካለመኖር የተነሳ እንዲህ አይነት ነገሮች ምናልባትም ጊዜያዊ የሆነውን ጥቅም ብቻ በማየት ጥቅም ላይ የሚውልበት ሁኔታ አለ። ነገር ግን በስፋት ግንዛቤ እየተፈጠረ እነዚህ ምርቶችም ጥቅም ላይ የማይውሉበት ፕላስ ደግሞ በዋናነት ወደ ሀገር ውስጥ የማይገቡበትን ሁኔታ እንደ ሚኒማታ ፈራሚ ሀገር እነዚህን ስራዎች የምንሰራ ይሆናል። እንደ አካባቢ ጥበቃ ባለስልጣን በተለይም ከመጠን በላይ የሆነ ሜርኩሪ ያለበት ወደ ሀገር እንዳይገባ ከማድረግ አንጻር ከዚህ በኋላ ከከስተም ወይም ከጉምሩክ እንዲሁም ከጤና ሚኒስትሪ እና ከሌሎች ከሚመለከታቸው ባለድርሻ አካላት በሙሉ ጋር ቀጣይ በስፋት የምንሰራው ስራ ነው። የዓለም ጤና ድርጅት አህዛዊ መረጃም በመመልከት ኢትዮጵያ አዳዲስ ጥናቶችን ማድረግ እንደሚገባ በማመን ጥናቶችን ለማድረግ የአካባቢ ጥበቃ ባለስልጣን ኃላፊነት ወስዶ ከሚመለከታቸው አካላት ጋር በቅን እጅት እንደሚሰራም አክሏል። ዘገባው የባልደረባችን ኤልዳና ታደሰ ነው። አርቲስት ፍሬሕይወት ባህሩ ከዚህ ዓለም በሞት ተለየች። በሀገር ፍቅር ቲያትር ለበርካታ ዓመታት ያገለገለችው ኮሜዲያንና አርቲስት ፍሬሕይወት ባህሩ በአጋጠማት ድንገተኛ ህመም ምክንያት መስከረም 22 ቀን 2018 ዓ ም ከዚህ ዓለም በሞት ተለይታለች። አርቲስት ፍሬሕይወት በሀገር ፍቅር ቲያትር ቤት በጉዝጓዜና ዳንስ ተቀጥራ ችሎታቸውን በመድረክ ካሳዩት ከያንያን መካከል አንዷ ነበረች። አርቲስቷ የቀለጠው መንደር ፎርፌ ረመጥ ነቃሽን ጨምሮ በሌሎች በርካታ ሀገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። በሀገር ፍቅር ቲያትር ለበርካታ ዓመታት በሙያዋ ያገለገለችው አርቲስት ፍሬሕይወት ባህሩ በበርካታ ፊልሞች፣ የቴሌቪዥን ድራማና የሙዚቃ ክሊፖች ላይ በትወና መሳተፏን የሀገር ፍቅር ቲያትር መረጃ አመላክቷል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ ፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ ካሽጎ ቤትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ።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 በማዳጋስካር ፕሬዝዳንቱን ከስልጣን እንዲለቁ የሚጠይቅ ተቃውሞ ተባብሶ መቀጠሉ ተገለጸ። ረቡ ዕለት በማዳጋስካር አውራ ጎዳናዎች ላይ የተጀመረው ተቃውሞ ተባብሶ የቀጠለ ሲሆን የፖሊስ አባላት ህዝባዊ ተቃውሞን ለመግታት የሚያደርጉት ጥረት ተጠናክሮ ቀጥሏል። የፖሊስ አባላት ቁጥር እየጨመረ መምጣቱን ተከትሎ የተቃዋሚዎችም ቁጥር እየጨመረ መምጣቱን ተከትሎ የጸጥታ ኃይሎች የአንታናናሪቮን መሀል ከተማ መዝጋታቸው ተዘግቧል። ተቃዋሚዎች በበኩላቸው በ አምቦ ሂጃ ቶቮ ወደሚገኘው የዴሞክራሲ አደባባይ መሄድ እንፈልጋለን። አስለቃሽ ጭስ እየተተኮሰብን ነው። ተቃዋሚዎችም ከአስለቃሽ ጭስ ለመመለስ እየሞከሩ ነው። ፖሊሶች አሁንም በብዛት ይገኛሉ ሲሉ ለአፍሪካ ኒውስ ተናግረዋል። ተቃዋሚዎች በዋና ከተማው መሀል ወደሚገኘው የዴሞክራሲ አደባባይ እየተቃረቡ ሲሆን፣ በስፍራው የተገኙ ሰልፈኞችና ጋዜጠኞች የመናገር ነፃነት ላይ የደረሰውን ጥቃት አውግዘዋል። በጄኔራል ዘድ የሚመራው ሰላማዊ ሰልፍ ከሐሙስ ጀምሮ በ በመካሄድ ላይ እያለ በውሃ እና በመብራት እጥረት የተበሳጩ የማህበረሰብ ክፍሎችን ያካተተ ነው ተብሏል። አንፈራም። እዚህ የመጣነው ነው ለመታገል ዝግጁ ስለሆነ ነው። አንሸሽም። እስከ መጨረሻው ለመታገል ተዘጋጅተናል ሲሉ አንድ ተቃዋሚ መናገሩንም አፍሪካን ኒውስ በዘገባው አክሏል። ፕሬዚዳንት አንድሪ ራጆሊና ተቃዋሚዎችን ለማስደሰት የስራ መልቀቂያ እየጠየቁ መሆናቸውንም በዘገባው ተካቷል። ይህ እንዲህ እንዳለ ለፕሬዚዳንቱ ቅርበት ያላቸው ሰዎችም እርምጃ እንዲወሰድ ጠይቀዋል። በማህበራዊ ትስስር ገጾች የፕሬዚዳንቱ ደጋፊዎች እንዲሰበሰቡ ጥሪ እያቀረቡ ይገኛል። በመጨረሻም በፊሊፒንስ በደረሰ ከባድ የመሬት መንቀጥቀጥ አደጋ የሟቾች ቁጥር 72 መድረሱ ተገለጸ። በዚሁ አደጋ ከ20 ሺ በላይ ዜጎች የተፈናቀሉ ሲሆን 294 ሌሎች ሰዎች ደግሞ ቆስሏል ተብሏል። በማዕከላዊ ፊሊፒንስ 6.9 በሬክተር ስኬል የተመዘገበ የመሬት መንቀጥቀጥ መድረሱን ባለስልጣናት አረጋግጠዋል። የፍለጋ ስራዎች አሁን ተጠናክረው መቀጠላቸውን የሀገሪቱ ብሔራዊ የአደጋ ስጋት ቅነሳና አስተዳደር ምክር ቤት ቃል አቀባይ ገልጸዋል። ቃል አቀባዩ በዛሬው ዕለት ያወጡት መግለጫም በአደጋው የተጎዱትንና የተፈናቀሉ ሰዎችን ለመደገፍ ትኩረት ሰጥተው እየሰሩ ነው ተብሏል። የፊሊፒንስ ፕሬዚዳንት በአደጋው ለወደሙ ከ600 ቤቶችና ንብረታቸውን ላጡ በሺዎች የሚቆጠሩ ነዋሪዎች ለማስተናገድ የድንኳን ከተማ እንደሚኖር አስታውቀዋል። ፕሬዚዳንቱ በፍጥነት የሚቀመጥና ሰዎችን ከዝናብ የሚከላከል የድንኳን ከተማ እንገነባለን ሲሉ ለጋዜጠኞች ተናግረዋል። አስፈላጊ የሆኑ መገልገያዎችን ለተጎጂ ዜጎች እንደሚያቀርቡ ቃል ገብተዋል።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

አማራጭ በአዲስ ዘመን ናው ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናው ቴሌቪዥን መልካም አዲስ ዓመት። እንሆ የምስራች